የሆነ ነገር እዚህ ጋ ታውሮኝ እኔ ማለት ነው። እዚህ ጋ የምነግራችሁ የምትቀራረቡ ከሆነ ነው እ ለማስጠንቀቅ ነው እንጂ ረግ ስላየን ስለሰማን እያንዳንዱ ኢንፎርሜሽን ስላለን ነው። እዚህ ሀገር ውስጥ ስንት የህግ ሀገር ነው። አሁን አረቦች አክብረውን ምንድን ነው የሚያኖሩት። ግን የእኛ ሰዎች በጣም ባለጌ እና አረመኔ ናቸው፣ የእኛ ሰዎች ማለት ነው። ስለዚህ ይጠንቀቁ ማለት ክፋት አደለም። ደግሞ እንደዚህ ነው። አያት ያልሽው ነገር የተናገርሽው ነገር ለምንዶ ታውቂያለሽ? አሁን ማታ ምንድን ነው ያለችው? እመጣለሁ፣ አልተቀየምክኝማ ምናምን ብላ ነበር። ከዛ ምንነቻለ ያለሽ ከዛም በኋላ አራሆ ደግሞ ፎቶ እንነሳ ብለው ገፍትረው እሷ በውስጧ የምታስበውን ነው ሰው ላይ የምትለጥፈው። ገባሻርላ እንደዚህ አስቡትና፣ ነገሮችን ቀለል አድርጋችሁ የምትረዱ ሰዎች በኋላ ከምታለ፣ ችግር የለም በውስጥ እናውራለን። እንደዚህ አይነት ነገር በዚህ እኛ ጠላት ደግሞ ማለት ይሄን ነገር የሚያስበው ማለት ነው፣ እኛ ሳንሆን ስሚ አሁን እንትና ማለት ነው። ስሚ አሁን እኛ አይደለም የምናስበው እነሱ እኮ እስከዛ ድረስ እዚህ ላይ ወጥቶ አይደለም የምናገሩት አይደለ፣ በውስጥ ነው የሚያወሩት። ከዚህም የበለጠ ያውስጥ እንናገር እኮ ነው ብለው ያሁን ስሚ፣ በውስጥ ለሱ እንናገራለን። እንደዚህ እንደዚህ ያሰቡ ነው ተጠንቀቁ ብለን እናውራቸዋለን። ችግር የለም ግን በዚህ ሚዲያ ላይ እናውረው አንድ ችግር የለም አዳም ጆ። መጀመሪያ አዳም ጆ፣ እኛ ሁላችንም አሁን አንድ ግሩፕ አይደለንም አብረን ይወደን ማም ይወድ ሁላችንም አሁን አንድ ግሩፕ የለንም። ሁላችንም የተለያየ የምናወራ ሰዎች አይደለንም። እዚህ ጋር አቁሙና ማለት ነው፣ እናንተ ሌላ ወጫውታችሁን ቀጥሉ። እኔ ግን ገብቼ ያወራሁበት በቂ ምክንያት ስላለኝ ነው። እኔ እኔ ታውቃላችሁ በዚህ ሶስት ቀን ውስጥ ነው እናንተ ያወኳችሁና ማናቸውም በውስጥ ስለማላወራ ነው። ጠቅሙ ላርጋችሁ ብዬ ነው ገባሁት። እኔ ጨርሻለሁ። በሌላ ጉዳይ ተወያዩ። ግን አሁን ያልኳትን ነገር እባካችሁ እና በውስጥ ታወሩት። ይህንን ነገር አት ቁጥራቸው እንሰጣለን

ፈጣሪ ጠብቀኛል። ጠበቃ አለበት አይደለም። ፈጣሪ ጠብቀኝ፣ ትንሽ ስህተት ነው። ካአሽ አሁን እኮ ሰርግ ላይ ሄዱ ነበር። ሰርግ ላይ ሄዶ የሆነ ነገር አርግቶ የሚሰጡት የሆነ ነገር ራ ለማንኛውም አናውራም። አንዴ ብቻ አንዴ ብቻ። አሁን አዳዲስ ለመጣችሁት አንድ ነገር ልንገራችሁ። ስለ አብሮች ሳይሆን አልሐምዱሊላ የሚወት አርጓት። አንዴ ስለ አብረሽ ሳይሆን ስለ ሌላ ሰው ከዚህ በፊት የተፈጠረውን ልንገራችሁ፣ ትምህርት የሚሆናችሁ ከሆነ ማለት ነው። ሚኪ ፊት አውራሪ የሚባል ልጅ ቲክታከር ነው። እዚህ መጣና ማለት ነው ያላልሰማችሁ ነው የምነግራችሁ። እዚህ መጣና አንድ ሶስት ቀን ሞል ለሞል ይዘውት ዞሩ፣ ምግብ ቤት ይዘውት ዞሩ ምናምን፣ ነገር ሽቶ ገዝተው ሰጡ ምናምን፣ ወርቅ ገዝቶ ሰጡ ምናምን። ነገር በስንተኛው ቀን እና የሆነ ጋ እንውሰድህ አሉት እና መንገድ ላይ የማያውቅበት ቦታ ላይ አውጥተው ጥለውት መሀል መንገድ ላይ ቁጭ ብሎ ላይፍ ገብቶ ስሙን አልጠራም፣ የዚህን ሀገር ስም አልጠራም። እዚህ ሀገር ሰው አትመኑ የምትወዱት ሰው ይገፋቸዋል የምትወዱት ሰው ይበድላቸዋል፣ ብሎ እንደ ሴት ስቅስቅ ብሎ ሚዲያ ላይ ወጥቶ ሲያለቅስ ነው ሮጠው ወጥተው አስገብተውት ይዘውት ማለት ነው፣ ሸራ እያረጋጉት። ስለዚህ እንትና ላይ የደረሰው እኔ ላይ ደርሶብኝ አደለም፣ ማማሪያ አለብኝ። ነገ ከንፈራችሁን ከምትነክሱ አስቀድማችሁ ተጠንቀቁ። አትዘናገው። እናንተ በፍቅር ነው የምታስቡት፣ በየዋህነት በደግነት ነው። ሌላው ሰው ደግሞ በዚህ ልክ ክፋት እንዳለበትም ተረዱ። ለጥንቃቄ ያህል ነው። የመቻችሁ። መልካም ቀን። እኔ ጉንፋን ስለያዘኝ ብዙ መግባት እራሱ አልፈለኩኝም፣ ግን ይህንን ነገር ትንሽ ጠቆም ላድርጋችሁ ብዬ ነው። የራሳችሁን አውሩ፣ ሰው አታስገቡ፣ አትጨቃጨቁ፣ አትሰዳደቡ፣ ምናምን ነገር እንትን አትበሉ። ገባችሁ? እኔ ከትላንትናው ነው ከተቆራረጠ ቪዲዮ እራሱ የተረዳሁት፣ በቃ የተረዳሁት ነገር ስላለ ነው። እንደዚህ ተመለው ማለት ነው እና፣ መልካም ቀን ይመቻችሁ። ሁላችሁንም ወዳችኋለሁ። የራሳችሁን ጨዋታ ቀጥሉ። በቃ ይህንን ረስ አታርጉ እሺ። አንድ ጊዜ ኔ ምላትም አዳም ጠቅ እኔም ይሄን ለማለት ነበር የገባሁት። የዛሬ አመት እንዲሁም ለበዓል ለዛሬ አመት ነው ምኬ የመጣው ነበር። አይቻለሁኒ እስከ መጨረሻ አይቻለሁኒ እስከ መጨረሻ እና ይህን ነገር ደግሞ በማሳረጅ በጣም ደስ ብሎኛል። ሌላው ደግሞ ማለት ነው ትላንትና ውጣ እኔ አሁን ብዙ ጊዜ ያው ኮሜንት ብዙ ውጣ ለምን ታይዘጋጅ ምናምን፣ ኮሜንታችን ጭራሽ አይታይም። እዛ አብርሽ ገብቶ እንድናገር ፈቃደኛ እኛ አልነበርንም ማለት ነው። እሳቸው ሲጀመር ያ ደግሞ ማን ነው ድርጅት ምናምን የሚለው ለልጁ አስብ ወለት ሳይሆን ድርጅቱን ለማስተዋወቅ ነው። ይሄኛውም ደግሞ ስራውን ለማስተዋወቅ ብቻ ነው። አንድ የምትይዙልኝ ነገር ማለት ነው ደግሞ ይቅርታ፣ ስለ ሃይማኖት ይቅርታ፣ ስለ ሃይማኖት ደግሞ ይቅርታ እያላቸው ወደ ኋላ እየተመለሰ ስንት እዚህ ነው ያነሳበት። ይሄን ስላነሳሁበት በመገባኝ ነገር ግን ይቅርታል፣ ወደ ኋላ እንዳትመለስ ነግሬሃለሁ እያለሁ ደጋግሞ ሶስት አራት እዚህ ይሆናል የሚያነሳው ማለት ነው። ስለዚህ ልጁ የዋህ ነው፣ በጣም ደግ ሰው ነው፣ ቂም የለውም። በቃ ፈጣሪ እርዳው እና ይሄው ሁላ እንደዚህ እያዟዟሩ እያሽከረከሩ እንትን የሚሉት መቀኝነት ነው፣ በምንም አንቀናም ይላሉ በጣም ነው የሚያቀነቀናቸው ውስጣቸው ውስጥ ከሚቅለበለብ ድረስ ቅናትም አለባቸው። ይችኛይቱ ደግሞ ማለት ነው ንቀቷ መጀመሪያ ታደበኝ። ይችኛይቱ አሮጊት ደግሞ ጥር ማለት ነው። ይቅርታ፣ አንተን አስመስለን ማን ነው አሻንጉሊት አስመስለን አንተን ለማስመስል እሱ አሻንጉሊት ነው የሚመስለው። በፈጣሪ ስራ ለምን ይገባሉ? በጣም የአይምሮ ድህ አለባት። ስለዚህ ይህ ነው። ልጁ ማንኛቸውን ቦታ ና ሲባል እንዲሄር ንገሩት። እራሱን ይጠብቅ። ሚዲያም ደግሞ አሸማቀው አሸማቀው በስድብ እንዲጠፋ አንፈልግም። ተጎኑነን አመሰግናለሁ። ማጣችሁን ሰጥ የሚያወራ ሰው ተለለ ማለት ነው። ምን አለች ያቺ ጥርሷን የማትፍቀው ማለት ነው። ጎግል ቸርች የማያደርገው ስድብ እየሰደቡን ተማለቷ እናንተን ለማቃጠል እኮ ነው እንጂ ሙድ እየያዙባችሁ፣ እሳቸው እያደረጉት አይደለም፣ ፈታ እያሉባችሁ ነው ብሎ አላቸው አብርሽ። ማን ነው ፈታ የሚልብን ይላሉ።

ስልክ ስላላቸው ቀርጦ ሚዲያ ላይ ይለቃቸው። የሚለቁት ደግሞ ስለሚጠቀሙበት ነው እንጂ ፖሮ ስለሚጨምርላት ልብሳቸው እንዲሸጥላቸው እንጂ ከልባቸው ልኮ አይደለም። ቀናት የለብኝም ላሉ ደግሞ በጣም ቀናተኛ ናቸው። በጣም ማለት ነው። በጣም ነው የሚቀኑት። ቂጣ ጥን ድረስ ነው የሚቀኑት ማለት ነው። ስለዚህ አብሪሽ ደግሞ ማለት ነው ስንት ዩቱበር ዩቱበር አርግቷቸው ዩቱብ ከከፈተላቸው በኋላ ቪዲዮ ሰርቶ ቪዲዮ ከሰራ በኋላ ስልክ ገዝቶላቸው የማያደርገው ነገር የለም ማለት ነው። ቪዲዮም ገብቶ ስላላዩ ልጁ ዛሬ አምሮበት ስላሉ እንደ አምሮበት ስላዩ በጣም ተናደዱ፣ በጣም ቀኑበት። ስለዚህ አብርሽ ከሆነ የሆነ ስተ አሁን የምፈራው አገሬ አገሩ ላይ ቢሆን ምንም ነገር አልፈራለትም። ግን እዚህ ደግሞ የሆነ ነገር አድርጎ እንትን እንዳይሉበት እንዳይጥሉ ዩ። ስለዚህ መጠንቀቅ አለበት። በውስጡ የምታወኑት ሰዎች አውሩ። አመሰግናለሁ። ገናዋሉ